ለምድር ይላል ሱሲን ከኔ እንዳለች ያውቃል። ለምድር ፎቶ ፎቶ ቆንጆ የሚነሱት ምን የሚሉት የሚዝናኑ አገባሽ አለ ብሎ ላይ አገባሽ፣ ከባልሽ አፋታሽ ማለት ነው። እና እኔ የገረመኝ ሀይሚ ከብሩክ የበለጠ ዳኒን አምነሽ ነው ዳኒ ያሳየሽን መረጃ አምነሽ ነው ድጋሚ ልብሽ የሚሰበረው ታይ ግን በኋላ እንዳይቆጭሽ ለምትወሰኝ ውሳኔ። ታይ ግን እነዚህ ሰዎች ህይወታችሁን ሊበጠብጡ ነው የመጡባችሁ። ለምን ከህይወታችሁ አታስወጧቸውም? ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ ጠፍቻለሁ። ጠዋት ቪዲዮ አለቀኩም ማለት ነው ያው አልተመቸኝም። ውዶች ይቅ እንደናናቸኋ የኔ ማሮች፣ የወለላዎች የምወዳችሁ፣ የምታበረታቱኝ በቃ ፈቅዳችሁ ቪዲዮን አይታችሁ ኮሜንት፣ ላይክ ስለምታርጉኝ ሀይሚና ብሩክንም ስለምታበረቷቸውም ለሰው ደስታ የምትመኙ ሰዎች ሁሉ ለእናንተም ደስታ ይስጣችሁ፣ ያላሰባችሁትን ርስቅ ይስጣችሁ። ወጥቶ ከመቅረት ይሰውረን። ያው ዛሬ ከሶሻል ሚዲያ የምትከታተሉ ከሆነ አንደታችን ትናንት ታይታ ትናንት ታይተን ዛሬ ለምንጠፋንም ሰላምና ፍቅር ይሻላል። በተቻለን አቅም ሁላችንም ራሳችንን እንጠብቅ። አትጨነቁ፣ ሁሉም ነገር እኛ ስንኖር ነው የሚኖረው ማለት ነው። እና ያው እስቲ ስለ ቪዲዮ እንይበት እና እንትን እንበልበት። ያው ኦልሬዲ ዛሬ ዳኒና ሀይሚ ለብቻቸው ተገናኝተው ነበረ ዳኒም ትናንት የሆነ ጭምጭምታ ሲያወራ ነበረ። እኔ የማሳይሽ ነገር አለ ምናምን፣ ትናንት ልብ ብላችሁ ካሳያችሁ እኔ የማሳይሽ ነገር አለ፣ ያስኳባችሁ መረጃ አለ ምናምን ብሎ ሲያወራ ነበረ ትናንት ማለት ነው እና ምን አይነት መረጃ ምን አመያለች ውስጥ ታጨናንቀው ነበረ። ኖ ዛሬ አልነግርሽም፣ መንገር ባለብኝ ሰዓት ነው ይነግርሽ አለው። እኔ ያለ ምክንያት አይደለም ሶሴን አልታረቅም ያልኳት የራሴ የሆነ መረጃ ይዤባቸዋለሁ እና አንቺ በጣም የዋና መልካም ሰው ነች እያለ ዋቴ እንትን ሲል ነበረ ማለት ነው እና ያው ዛሬ ጠርቷት ያው ሁለቱም ዳኒም ሶሲ ተመሳሳይ አይነት እንትን የተደረጉ ሰዎች ስለሆኑ ያው ምንድን ነበረ፣ ያው ዳን አብሶ ከወንድ ልጅ ከሴት ይሻላል በሚባል ለማጽናናት ምናምን እያሰበ መሰለኝ ዳኒ ሃይሚና አስር ጊዜ ማግኘት የሚፈልገው ማለት ነው። እና የብሩክን ኢንስታግራም ላይ ተጻጻፉትን ምናምን ኮሜንት ላይ ብሩክ ለሶሲ ላይክ ያደርግላታል፣ ልብ ቅርጽ ይጣታታል ምናምን። እኔ አሁን አንተ ሃይሚና ባይ ዘ ዌይ ብሩክ ፎቶ ሲለቅ ማለት ነው ያልሆነ ነገር ማለት ያልሆነ ነገር አሁን ለምሳሌ ምን ብዬ ልናገራችሁ ማለት ምንድን ነበር የሆነን ነገር ያልሆነን ነገር የማይመስል ነገር አምጥቶ ሲያወሩ ትናደዳላችሁ። ገባችሁ አይደለም። አሁን ለምሳሌ አንተ ለራስህ ከፈለጋት ሁን ብለ፣ እናንተ እናንተ አንድ ላይ መስራት ከፈለጋችሁ አንድ ላይ መሆን ከፈለጋችሁ በዚህን ያህል የልጁን ስም ማጠል ማጠልሸትም ማጥፋትም አይጠበቅባችሁም ማለት ነው። አሁንም ዛሬ ላይም እናንተ ተመልሳችሁ እዛው ናችሁ ማለት ነው። ይቅርታ ተብላችሁ አለ ይቅርታ ተብላችሁ ሌላ ድጋሚ ነገር ደግሞ ጥፋት የምታመጡት ሌላ ስህተት የምታመጡት ማለት ነው። ሲጀመር ሃይሚ አሁን አንቺ ከብሩክና ከዳኒ ዳኒ ቀርቦሽ ነው ሲደውልሽ፣ ዛሬ ዳኒን ሄደሽ ልታናግሬ የነበረው ባሳይሽ ነገርስ ምን ያህል እርግጠኛ ነሽ? ምን ያህል ተማምነሽበት ነው ያመንሹ ማለት ነው። በዚህ ያህል ልክ ማለት ነው። ተው ተው ተው ተው። እኔ ብያለው ከባለፈው ጀምሮ እነዚህ ሰዎች ከራስ ከእናንተ ህይወት የማይወጡ ከሆነ እናንተ ለምን አትወጡም? ለምን በቃ የሚጠቅሟችሁ ሰዎች አይደሉም። የእናንተን ህይወት ሊበጠብጡ ነው የመጣችሁት። የእውነት የምነግራችሁ ማለት ነው ሀይሚና ብሩኬ ማለት ነው። ለምን እንደሆነ ታውቃላችሁ። አሁን ለምሳሌ ያኛውን ጨረሳችሁ፣ ደግሞ አሁን ሌላ አጀንዳ በዚህ በፎቶ እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ ምናምን ልትባባሉ ማለት ነው እና የማይሆን ነገር እየተባባላችሁ ነው ማለት ነው። ሲቀጥል፣ መታመን ለራስ ነው። ገባህ አይደለ? አንተ ሀይሚን በብሩክ ሀሳብ በክ የኔ ቆንጆ ምንም ሲጀመር ሀይሚን ካፍ አውጥታ ብሩኬን አልፈልግክም፣ ከህይወቴ ውጣልኝ፣ አላፈቅርክም አላለችው። ማሰብ ፈልግ አለው። ስፈልግ ደውልልህ አለው ነው ከሰማክ ቪዲዮ ላይ ደውልልክ አለው፣ ደውልልክ እያለች አለው ማለት ነው። ለዛ አንተ ይችን አጋጣሚ እየፈለግ ብሩኬን ሀይሜን ለማግኘት የምታደርገው ጥረት አልተሳካልም። የበለጠ ደግሞ ሶኬት አታድርግ አንተ ወንድ ነህ አይደለ? በአንተ ላይ እንዲደረግ የማትፈልገውን ነገር ድጋሜ የሴት ቢያደርጉ እንኳን እንደዚህ ብለህ ማሳየት የለብህም። ዳኒ ሪያል ዳኒ ማለት ነው። በቃ እንደዚህ ማሳየት አይጠበቅብም። ለምን ወዳት አለው አፈቅራት አለው። በቃ ፍቅር ዝምታን የሚያጠላ አይደለ እንዴ? በቃ ዝም ነው። ይህ ውጅንብር የሚያስፈልግ ነገር አይደለም። ሌላ አጀንዳ እየመጣችሁ የምፍጥሩብን ማለት ነው። በቃ እናንተ ገባህ። አንተ ሀይሜን መፈልጋት ከሆነ ትርኢት ማድረግ ስትፈልግ እንደዚህ ኣቶኝ እንዲያ ተኝ በዚህ ምክንያት ማለት ነው። ዛሬ እንደዚህ ማሳይሽ ነገር አለ ጀስት ይሄኛውን ነገር እኮ ሳጠራት በቴሌግራም ወይ በምናምን መልእክት ትችል ነበር። እሺ አንተ እንደዛ ካል በሶሲና በብሩክ መሀል ለምትጠርጠር መፈልግ ከሆነ እንትን የምትል ነው። አይሚ ደግሞ ኮምፕሊን አደግችው። ሶሲን ስጠራ ብሩክን የሚዛው ትመጣለች። ለካ አንድ ላይ ነው የሚሆኑት፣ የተጠራጠርኩት ነገር እውነት ሆኗል ነው የምትለው ማለት ነው። ሀይሚ ታይ ታይ ታይ፣ የኛ የድሮ ሀይሚን የምንፈልጋት ያቺ ፍልቅልቁ ሀይሚ፣ ያቺ ታጋሹ ሀይሚ፣ ያቺ ብሎ ሀይሚን የምንፈልገው ማለት ነው። ለምን እንደሆነ ታውቃላችሁ? ሁሉ ጊዜም በመሀላችሁ ሶስተኛ ወገን ስታስገቡ እንደ ሶስተኛ ወገን ነው የምታስቡ። ሶስተኛ ወገን የራሱን ሀሳብ የራሱን ኮምፕሊን ነው የሚሰጣቸው። ምን ያቃላውን ይሄ ጎቶ ስለ እናንተ ፍቅር እንዴት እንደሆናችሁ፣ ምን ይዛችሁ እንደመጣችሁ፣ ከምን ተነስታችሁ እዚህ እንደደረሳችሁ፣ ለፍቅራችሁ ስንት ነገር ተብላችሁ፣ መስዋዕት ተብላችሁ፣ ስንት ነገር ለማጣላል ለማ ላይ በገንዘብ ደረጃ ተካፍሎ ልትለያይ የነበራችሁ ዛሬ ይሄን ፍቅር ይሄን እንትን ምትገን የምታፈርሱት ለምን ሀይሚ እንዴ የምትወጁ እውነት የምታፈቅዱ ከሆነ ብል ሴት ከሆንሽ ከብሩ ጋ ሆነሽ ብሩክን ለብቻው ጠርተሽ አናግሪው። እስቲ በአንቺ ተይ በ እስቲ ለብቻችሁ፣ እሱም ሰከን ይበል፣ አንቺ ወይ ከሱ ተሻይ ስቲ። ሀይሚሻ የኔ ውድ ነገር አሁን ዛሬ ለዳኒ የሰጠሽውን ጊዜ ለብሩክ የተወሰነ ጊዜ ነገር ሰጥተሽ እኮ ነገሮቹ ሊስተካከላሉ። የእውነት ይጎዳሻል። አሁን ዛሬ ራሱ ድጋሚ ቅስምሽ ተሰበረ። ለምን ታውቂያለሽ? በቃ ባልሆነ ነገር ያላየን ነገር ይሄ እንዴት ስጻጻፎት ኮሜንት ተደራረጉ ልብ ቅርጽ ተደራረጉ እንዴ፣ ፎቶ ፎቶ ምንም አይነት መጥፎ ፎቶ ከሆነ ቢላላኩም ጀስት ምንም ችግር የለውም። ጀስት የቤስት ፍሬንዱ ናት። ምን ፎቶን ባለክልት ኢንስታግራም ስትለጥ አይቶ ላይክ ያደርጋል አለ እንዴ አሀ፣ የሌላ ሰውንም ካደረገ እንደዚህ ነው ማለት ነው እንዴ እና፣ አይ ከፈለክ ሌላ አጀንዳ ይዘሳት መጣ መቶ ሺህ አስገቡኝ ሰብስክራይብ አስሞሉኝ ብትለኝ እኛ እኛ እንሞላካለን ችግር የለውም። ኮሜንት ስር ጻሄደ የጻፍከው ዲኒ ሰብስክራይብ አድርጉኝ መቶ ሺህ እንድታስገቡኝ እንድታበረታቱ ይፈልጋል። በጥል ማንም ሰው ሄዳችሁ ሰብስክራይብ እንዳታደርጉት የበስ እነሱን አጣልተክ፣ አለያይተክ ምንም ነገር የሚፈጠር ነገር የለም። እኛ ብሩኬና ሀይሚ በጥሩ ሁኔታ ሲላፉ ሲፋቅሩ ነው የምንፈልገው። ጥል አንፈልግም። በፍቅራቸው መሀል ሶሲ መታ እንደወርጎ ዝንብ ከዛ ደግሞ አሁን ድጋሜ ደግሞ አንተ መጣክ። አሁን ብሩክ ደግሞ ሀይሚ ጋር ሳይ ካንተ ይናደዳል፣ ይቃጠላል። ለምንድን ነው አንቺ ከሱ ጋር የምትኙ ማነሽ? ይላል። አንተ ያሌለ ያሌለ ድርጓ ከባና ድራማ ትፍጠሩብን እንዴ? በቃ አስማማቸው ወይ ውጡ ከህይወታቸው። ለምንድን ነው እኔ የሚገርመኝ ተመልካች፣ እናከብራል እንወዳለን ስትውሏን ነበር እንዴ? የምትወዱን የምታከብሩን ከሆነ ኮሜንታ አንብቡና ለኮሜንቱ ምላሽ ስጡን። በቃ እንደዚህ አታድርጎ፣ እኛ ደስ አይልንም። እንዲህ የእውነት የምንነግራችሁ ማለት ነው። እና አንዳንድ ጊዜ ሰዎች ጥሩ ነገር ያደረጉ ምናምን መስሉ አውቃ አንተውን ብዙ ጊዜ እንደዚህ በመሀል በፍቅረኛ ማሾች የሆነ ብሬካፕ ምናምን ሲፈጠር ብዙ ሰዎች የሆነ እንደ ማጽናኛ ነገር እየባሉ ያኛውን ሰው ውጹ ሀዘን የተጎዳውን ሰው ማግኘትና ማጽናናት ይፈልጋሉ። ከዛ ከዛ ሰው ፍቅር እንደ አንተ በዛ አጋጣሚ ሀይሜን ትናንት ራሱ የኔ ውድ አይዞሽ፣ እንደዚህማ አይክፋሽ፣ አንቺ ሲከፋ ደስ አይለኝም፣ ዛሬ ደግሞ ብለህ እንደማጽናናት ብለህ ቅፋ ረካቴው እንትን አሁን ደግሞ በዚህ አጋጣሚ ደግሞ ብሩኬ ይናደዳል ማለት ነው። ግን ይህን በማድረገ ከአንተ ምን የምትጠቀመው ነገር የለም። በቃ ይቅርታ ይቅርታ ነው። በቃ ይቅርታ ይቅርታ ነው። ብሩክ ደግሞ እንደዚህ አይነት አንድ ፐርሰንት ብሩክ እንደዚህ አይነት ስነ ምግባር የለውም። ሀይሚም ለጊዜዊ ተናዳ ምናምን ሊሆን ይችላል እንጂ በጭራሽ በጭራሽ ብሩክን ጥግ ድረስ ታምነዋለች ማለት ነው። ለምን እንደማያደርግ ታቋለች። ጥግ ድረስ ታቋለች ብሩኬን ማለት ነው እና እኔ አውቃለሁ። የእውነት ወይ አንዳንድ ጊዜ ያው እዚህም እዛም ጅምብርብር ሲያደርጓችሁ ነገሮችን ላለመረዳት ምናምን አንዳንድ ጊዜ የምትሉት ነገር አለ አይደለ? ያን ነገር እንትን ለማለት ነው እንጂ ሀይሚ ብሩኪን በጣም ትረዳዋለች ብዬ አስባለሁ። ቤተሰብ ማለት ነው እና አንተ ዳኒ አንተ ጉቶ ራስ ጉጣ፣ እዛው ቀልደን ቀልድር ቲክቶክ ላይ በቃ ውጡና አንተና ሶሲ ስሩ። እናንተን፣ እኛን አሁን ነው የምናውቃችሁ። ሀይሚና ብሩክ እኛ ነን ያሳደግናችሁ። ለምን ከህይወታችሁ አትወጡ?